እሺ ማርዬ፣ ስሙ ኤም ነው። የተተዋወቃችሁ ሶሻል ሚዲያ ላይ? ፍቃ ሶሻል ሚዲያ እነዚህ እኮ ነው። ሞዲስ ጨዋ ነሽ እኮ በየክለቡ ምናምን እንደማንም አትገኝም። ሶሻል ሚዲያም ግዴታ ስለሆነ ነው። ተንኩ ሰውሽ ተንኩ ሰውሽ፣ አንድ ሁለት ሶስት አራት? ተንኩ ሰዎች በግድ በግድ ብለው ማርዬ፣ አራት በግድ። እሺ ጋይስ፣ እንደፈለግን ነው የምናወራው እንዳይደብራችሁ። ለምን ሰዓት አለሽም ለምን አልወጣችም የሆኑ ዛችን አስፈልግ እንጣላለች ታረቃለች አርባራሽሁን የገባል እድሜው ማርዬ እድሜው ሰላሳ ስንትን ያለኝ ነበር ጋ ሰላሳ አምስት ነው ሰላሳ ስድስት ጭራሽ አታስታውሹም ጭራሽ አታስታውሹም ጭራሽም አታስታውሹም አርባ ስንት ያልሽኝ ማርዬ ሰላሳ ስንት ሶሪ ሰላሳ ስድስት መሰለኝ

የፍቅር ሁኔታችሁ በጣም ነው። የምትወጂው? አልወደውም፣ አፈቅረዋለሁ፣ ወደዋለሁ፣ ላገባው ፈልጋለሁ። ደስ ይለኛል። አይ ገና ደስ ይለኛል። ደስ ይለታል። ጓደኛ ለካ ስራ ላይ ነው። ጓደኝነት የለም። ዚ ምግብ መብላት የምትፈልጉት ወይም ልትበሉት ያሰባችሁት ወይም እንበለዋለን ብላችሁ ያሰባችሁት ባትበሉ ምን ይመጣለሁ? አቀርብላችኋለሁ ማሪ እንጂ የጠቃሞን ስክ ይሄ ማህበረሰብ ሲመጣ ቀይ ወጥ በላን ይልሻል። ዶሮ በላ ይልሻል። ክትፎ በላ ይልሻል። አንድ ቀን ስቴክ ያለ ሰው የለም። አርባ አራት ሺ ኮይን ስለሰጠሽኝ ስቴክ ተጨምሯል። የለም አንድ ያለ ሰው የለም። የሀብት ማማው አንቺ ሁሌ እንደሆነ። ቆይ እኔ ልንገርልሽ፣ ማርያም አንቺ አታውሪ። ቆይ ሲጀመር አንቺ አምቦ ወይ ጋር አትገኝም ይላቃለን። እኔ ነግርልሻለሁ አለው። አንቺ ሲጀመር የተንቋቋ ሰው ጋር አትገኙ፣ ፏፏ ያለ ሰው ጋር ነው በሚል እንያዘው። ማርያም ታምፍቀ ምን የምተርፊ ለአንቺ ሲዘንብ ለኔ የሚያከፋ ይሄ ነው ጓደኝነት እኮ አንልንጂ እናቴ፣ አኑ ባልታና ምን ነው በጆሮ የሚነግረኝ? እዚህ እናቲ፣ የት ነው መዝናናት ትፈልጉት ቤት? ወደ የት ነው መዝናናት

እና ጓደኜ ወድሻለሁ ለማለት ነው። ሌሎቻችሁም የቤታዬ ፋሚሊዎች ኔ ፋሚሊዎች ሁላችሁንም በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ከጎኔ የነበራችሁ ብቻ ሁላችሁ ነው፣ ሁላችሁ በጣም ነው መወዳችሁ። ቴንክ ዩ ሶ ማች ሌላ ምንም ምናችሁ ነገር እኛም እንወድሻለን። እኔ እናት፣ አንቺ ምን ነው ልታባቢ ነው እንዴ? ወይ በስተመጨረሻ ዘግቼ ልታስወጭ ነው እንጂ። ተይ እንጂ ተይ ማርያም። እንዱም አይኖቹ የጨለሙ ናቸው፣ እንዳትደጋግም በላይ እና ቤታ ትክክለኛ ጓደኛ ናት። ኧረ ተይ ፍቅር ባሰኛ። ኧረ ተይ እግዚአብሔር እንታይ እቅፍ ድግፍ ስታሪኝ እኮ በዛ ይሙቀኝ፣ እና ሽርትት ነው የምለው። ተማር እሺ። የደረሰሽ ልንገርሻ። ለንብብና ማማማር የደረሰሽ ልንገርሻ። ደሞበረቱ ሙኑ የደረሰሽ። እኔ ቤታ ሰፋ አድርጌ ነው የምናገር። አጠር አጠር ያለ ነገር አልወድም። ረዘም ረዘም፣ ወፈር ወፈር ያሉ ነገሮች የሚመችን። የደረሰሽ ነገር ምን ይላል መሰለሽ? አንቺን አግብቶ ከአንቺ ጋር ወልዶ ዓለሙን ማየት ነው የሚፈልገው። አንቺን በምትፈልጊ ነገር ማዝናናት፣ ቅብጥ ማረግ፣ እዛ ነው ማረግ የሚፈልገው ከአንቺ ጋር ህይወቱን። እኔ ሳሰፋው ነው ባጭሩ የሚለው፣ ከአንቺ ጋር ህይወቱን እስከ መጨረሻ ማሳለፍ ይፈልጋል ለሚለው ግን ቀቅስ አረገው። ያው ራሴ ያደለው ጸዋፊ ቦርቀቅስ አረገው። ከአንቺ ጋር ወልዶ ከብዶ በቃ በፍቅር ዓለም መኖር ነው የሚፈልገው። አንቺን ሊያጣሽ አይፈልግም። አለቀ ቀይስ የሚለው በአጭሩ። እናንተ ሰገጤ በአጭሩ የሚለው አርባ አራት ሺ ኮይን ችልሽ ከፍላ ላላብራራላት ነው። አንድ ሺ ኮይን ከፍላችሁ ሲብራራ አልነበር እንዴ? በአጭሩ የሚለው በህይወቱ ሊያጣሽ የማይፈልጋት ሴት ነሽ። አጭር በእውነት እንደዚህ ነው የሚለው። እኔ ግን በወርቀቅ አድርገዋለሁ ግባሽ

በክፉ ቀን አብረን ነን እና በደስታችንም ቀን ማሪያም ጌታ አባታቸው የእውነት ጌታቸው ቤታ በክፉ ቀን እንደዛም እየተረገጥን እንደዛም አብረን ሆነና አብረን ነው እንጂ ማሪያ ብስብስ እየተባባልን አይደል፣ እንደተሸክመን ያለ ነው እና በቃ ቤቢ ይታይ ነው አትፈልግም ረዲት ወይስ በቀጣ ትፈልጋለች፣ እንጂ በቃ እኔ ሉረድልሽ እና እንትን ባያቸው ረዱ ትግባ በሱ አካውንቷ ማሪ አገቢም ላይ ባንቺ ዛሬ የፈለኩ እየጻፍኩልሽ አልነበር፣ ማርያምን፣ እንቅልፍ ይዞኝ ሄደ የመለስኩልሽ መስሎኝ። ዛሬ ባክሽ ረፍት ሉሰድ፣ ነገ ገባለው፣ ሪላክስ ላርግ ዛሬ

ምንም አይመስልሽኝ አትርሱኝ፣ በ አስታውሱኝ በኔ ማር ዘና ፈታ በይ። ወድሻለሁ፣ አከብርሻለሁ፣ እናወራለን። የረዲትን ጥሪያት በዘኛው አካውንቱ አበባ ትላቱሺ። እሺ፣ ቻው። ይፈልግሻለሁ ደግሞ ማታ ማታ የሆነ ሰው ደውሎ ነበረ ያወራት። እሺ ማሪ፣ እሺ ማሪ፣ እሺ ማሪ፣ ቻው፣ እሺ ቻው የእኔ ፍቅር። ወይ ጉድ! አሁን ያንን የመሰለ ዩኒቨርሳይ ቻውን አንድ ሺ ስላክ ራሱ አያስጠላኝም። ዲቦራ ናናና ና ማሪ ማድረግ አልነበረብሽም። ግን እግዚአብሔርን አግባብ አልነበረም። ግን ሆኗል፣ ማርዬ ሆኗል፣ ሆናታል ቤት ለሷ ማደሪያ ሙስና ይላል። በቁሪም በቁሪም አለመታለል የራሱ ራሱ ትልቅ ነገር ነው። እናንተ እኮ በሁለት ሺህ ሙስና ተደልሎ ልትገቡ እንደው ሙስና አስከሆነ ደስ አይል ሙስናው በ44 ሺህ አርባ አራት ሺህ ነው እኮ ሙስናውም ቢሆን ቀልደኞች ቀልደኛ ገበሬ በሰኔ ይሞታላሉ ቀጣይ ማን ነው ማን እንደሰጠኝም አላይ አልሰጣችሁኝም ሲጀመርም ረዴት ረዴትንጣ ረዴትን አስገባለሁ ከዛ ቀጣይ ትገባላችሁ ስዊት ሰተሽ ነበር አንድ መኒጋ እንደ የሰጠችው ማሬ ማሪ ቆይ ጠብቂ አርባ አራት ሺህ የከፈለች አለች ረዴት ማሪ አንተ አንተ ሜሎና ማለት የ ናሆን ፎንቴ ፎዚያ ማለት ነክ የናሆን ፎንቴ በወንዱ ፎዚያ ረዴት ማሬ ጻፊ፣ አንድ ቁጥር ስምሽ፣ የቲክቶክ ስምሽ። ረዴት አደለ ላይ አታልቻልኩም። ጽፋለች ወይስ ጻፈች? ዲቦስ ስትጽፍ ንገሪኝ እሺ። ጽፋለች በይኝ። አሚን አበባ ልካለች በይኝ። የቤት እመቤት ነኝ። የቤት እመቤት እኔም እኮ የቤት እመቤት ነኝ። ታለንቴን ተጠቅሜ እኮ ነው የቤት እመቤት መሆን ይብቃኝ ብዬ እዚህ ደረጃ የደረስኩትኝ። እሺ እኔም እኮ የቤት እመቤት ነኝ። ግን የቤት እመቤት ምን ይጠቅማል ተብሎ ነው እዚህ ጋር አንቺ አይን እየገረፈኝ ቁጭ አልኩትኝ ሚወስላ

ወይዘሮ ዲቦራ ከፍላላታለች። ግጥም አድርጋ ነው የከፈለችላት። ግጥም ማርጋ ጋይስ ሰላምሰላም ቤቷ፣ እንዴት ነሽ ረዱዬ? ኔ ማር አርባ አራት ሺ ኮኝ ተከፍሎልኛ ዘናብዬ ነው የማወራው እንደፈለግሽ። እንዴ ማርዬ ግማሽ ተቀንሷል። ከአርባ አራት ሺ ሀያ ተቀንሷል። ዲቦራ እሺ፣ ከቴ የሀያ ሺ ነው ማውራት ያለብሽ። እሺ ኤም ቤታ፣ ማርያምን ኤም ነው ማርያምን የም ነው የም ነው እየቀለድኩ አይደለም። ማርያምን እሺ፣ ሌላ ልጽበስ ይሁን ማሬ፣ ምን አደርጋለሁ። ግን እኔ እግዚአብሔርን ኤም እና ኤን የሚባሉ ስሞች እንዴት በቃ እና እሺ በቃ የድሮ ትዝታይ እናንተ መች ገባችሁ? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስራ አንድ አስራ ሶስት የት ተገናኛችሁ? መንገድ ላይ። ድሮም ኤሞች መንገድ ላይ ነው የሚገኙት። መንገድ ላይ እሺ። እድሜው ሀያ ዘጠኝ